የሚናገረው ለመስራት ነው፣ የሚሰራው ለውጤት ነው። በእርግጥም የሚናገረው ለመስራት ነው፣ የሚሰራው ለውጤት ነው የሚለው አባባል ለዚህ መሪ በትክክል የሚገልጸው ነው። ቃሉን በተግባር የሚተረጉም ለሕዝቡ ደህንነትና ለሀገሩ እድገት ሌት ተቀን የሚሰራ በውጤታማነቱ የተረጋገጠ መሪ ነው። በስራው ላይ የነቃ ተሳትፎ ያለው፣ ውሳኔዎቹን በጥንቃቄ የሚያስተላልፍ፣ ለሕዝብ ግልጽና ተጠያቂነት ያለው አካሄድ የሚከተል ነው። በችግር ጊዜ መፍትሄ የሚሰጥ በስኬት ጊዜ ደግሞ ትህትናን የሚያሳይ መሪ ነው። እሱ ለሀገራችን እድገት ወሳኝ የሆኑ መሰረቶችን እያስቀመጠ ነው። በስራው ውጤታማ እና በተግባር ታማኝነት ለሌሎች መሪዎች አርአያ ሆኗል። በሀገራችን እድገት ላይ ያሳዩት ቁርጠኝነትና የሚሰሩት ስራ ለትውልድ የሚተላለፍ ትልቅ አሻራ ነው።